ሰላም ጤና ይስጥልኝ። በድጋሚ ስለተገናኘን ክብር ለእግዚአብሔር ይሁን። ባለፈው ጊዜ ካቆምንበት አሁን አምስተኛውን ክፍለ ጊዜ እንጀምራለን። ባለፈው ያቆምነው የእግዚአብሔር ቤት ሙዚቃ ፓራላይዝድ የሆኑ ሰውነታቸው የማይሰራን ሰዎች እንዲሰራ ያደርጋል የሚለው ሀሳብ ላይ ነበር ያቆምነው። እሱን እንቀጥላለን። ስንቀጥል ባለፈው እንዳልኳችሁ ኤ አለን የሚባል ታላቅ የእግዚአብሔር ሰው በጣም ትልቅ ጉባኤ የሚመራ ትልቅ የፈውስ አገልጋይ ነው። አንድ ጊዜ ጉባኤው ላይ እየመራ ያለ አንድ ቆንጆ ድምፃዊ ከጉባኤው መካከል ያገኛል፣ እና ያወጣዋል። ጂን ማርቲን ይባላል። አብረው ያገለግላሉ። ይጸልይለታል፣ ይህም ሰው በሙዚቃ ዕውቀት ይቀባል። አንድ ጊዜ በቤተ ክርስቲያናቸው በሁዳ አምልኮ ላይ ጠዋት ላይ በፊት ለፊት በዊልቼር ላይ በጣም ብዙ ፓራላይዝ የሆኑ ሰዎች የመጡበት ጊዜ ነው እና ኤያለን እየሰበከ እየሰበከ እየሰበከ መሀል ላይ መንፈስ ቅዱስ ያስቆመዋል እና ምን ይለዋል ለጂን ማርቲን፣ ጂን ማርቲን አይ ሂር ደ ሚውዚክ ፍሮም ዘ ስካይ ይለዋል። እኔ ሙዚቃ ከሰማይ ሰምቻለሁ ብሎ እሱ ስብከቱን ያቆማል። ጂን ማርቲን ሙዚቃውን ይደረድራል። ሙዚቃውን ሲደረድር በዛ በውልቼር ላይ የነበሩ እየተፈናጠሩ ይቆማሉ፣ ብዙዎች ይፈወሳሉ። እና ከዛ በአሜሪካን ጋዜጦች በማግስቱ በትልቁ በሙዚቃ ተፈወሱ የሚል መልእክት ተላለፈ። እና ወደ ጂን ማርቲን መጡና፣ ጂን ማርቲን አንተ ኮ ሙዚቃህ የሮክና ሮል ሙዚቃ ይመስላል አሉት። ልክ ናችሁ። ሮኩ አለት በሆነው ክርስቶስ ላይ ስለቆሙ፣ ሮሉ ደግሞ በጥቅሉ መጽሐፍ ላይ ስም ላይ ስሜ ስለተጻፈ ነው። ደስ አይለም? የኢትዮጵያ ሙዚቀኞች እኔንም ጨምሮ ሁላችንም ያአሁን ከዚህ በፊት በሙዚቃ ዙሪያ ያሉትን የነገርኳችሁን ነገሮች ፕሊስ እናስብበት። እነዚህ ሁሉ ረዴቶች እንደ በጥያቄ በጨርሰው እነዚህ ሁሉ በረከቶች አንድ አምስት በረከት ነው የተናገርኩት። እነዚህ ሁሉ በረከቶች የማን እጅ ናቸው ያሉት ቤተ ክርስቲያን ሙዚቀኞች እጅ ናቸው ያሉት። ግን እንዲህ ተጠቅመንበት ይሆን አይመስለኝም። እንዲህ እንድንጠቀምበት እግዚአብሔር ማስተዋሉን ይስጠን። ጌታ ይባርካችሁ። በሙዚቃው ዙሪያ ያለውን እንዳበዛሁት ይገባኛል ግን በጊዜው በጣም አስቸጋሪ አስቸጋሪም ብቻ ሳይሆን አስፈላጊ፣ ሰዎቹም ዕቃውም ሁሉም ነገር መታወቅ ስላለበት ረዘም ያለ ትምህርት እንደሰጠው ይገባኛል። አሁንም ከሙዚቃው ሳልወጣ ይህን የዚህን ሙዚቃ የመጨረሻውን ፓርት ላሳያችሁ በአንድ ቃል እሞክራለሁ። ሁሉንም ነገር ማሳየት አይቻልም። በአንዱ የሙዚቃ መሳሪያ ይሄንን እናጠናለን። ምን በሚል መለከት የሚለውም ብቻ። ለምንድን ነው ይሄንን እንድናጠና ወደ ልብ እግዚአብሔር ያመጣው? የእኛም ነገር የሚያልቀው በዚህ ዕቃ ስለሆነ ይህንን ዕቃ ምድር ላይ ያለን ሁሉ ሊያቀው ስለሚገባ ይህንን የሙዚቃ ዕቃ አስተምራለሁ። ስጀምር እንግዲህ እግዚአብሔር ከእስራኤል ሕዝብ ጋር በሲና ተራራ ሲተዋወቅ ይዞ ከወረዳቸው አራት ነገሮች መካከል አንዱ መለከት ነው። ደመና፣ እሳት፣ የራሱ ድምፅ፣ መለከት። እነዚህ ሶስቱን አንመለከታቸውን። በመለከት ላይ ከዚህ በኋላ እንቆያለን። መለከት የሚለው እሺ፣ ይህ መለከት በተቀዳሚነት ከሌሎቹ የሙዚቃ መሳሪያዎችን በመወከል የሚጠራ አይነተኛ መሳሪያ ነው። እንዳልኳችሁ የሁሉ ነገር መጠቅለያው መለከት ነው። እያየነው ስንሄድ ይገባናል። በአራት ምክንያት መለከት እንዲነፉ እግዚአብሔር እስራኤልን አዟል። አንድ በጦርነት ጊዜ ዘሁልቁ አስር ዘጠኝ ላይ እናገኛለን። እንዲህ ይላል በሚገፋችሁ ጠላት ላይ በምድራችሁ ወደ ሰልፍ ስትወጡ ከፍ ባለ ድምፅ መለከት ንፉ። በአምላካችሁ በእግዚአብሔር ፊት ትታሰባላችሁ ከጠላቶቻችሁም ትድናላችሁ። በሚገፋችሁ ጠላት የሚገፋ ጠላት አለ? የለም አለ። በዚህን ጊዜ ቅስስ ባለ ድምፅ አይደለም፣ በወረደ ድምፅ አይደለም፣ ከፍ ባለ ድምፅ መለከት ንፉ። እኔ ወርዳለሁ፣ እመጣለሁ፣ አድናችኋለሁ። ልምድ አላቸው እስራኤሎች። ያው እንግዲህ እስራኤል በጠላ ዘመኗን በሙሉ በጠላት የተከበበች አገር ነች እና በዛ ዘመን የሕዝብ በኖረበት ዘመን የመለከት የሚባለው ዕቃ ዋና የጦር መሳሪያቸው ነው። እሱም ብሏቸዋል እንድወርድ እንዳድናችሁ እንድሰማው አድርጋችሁ ከፍ ባለ ድምፅ መለከት ንፉ አላቸው። እንደኛ ዘመን በሉ ተብሎ ተገፍቶ ቅስስ ባለ በወረደ አይደለም። እነሱ በጣም ደስተኛ ሆነው ደስ ብሏቸው እግዚአብሔር መጥቶ ያድነናል ብለው ይህን ዕቃ ከፍ አድርገው ይነፋሉ። እግዚአብሔርም ይታደጋቸዋል፣ ያድናቸው ነበረ። አራቱ ካህናት ሰባት ቀንደ መለከት ይዘው በእግዚአብሔር ታቦት ፊት ይሄዱ ነበረ። ካህናቱ ቀንደ መለከት ነፉ፣ ሕዝቡ ጮሁ፣ ቅጥሩም ወደቀ። እያሱ ስድስተ ሀያ ላይ ታገኛላችሁ። ይሄ መለከት የሚሰራቸው በጣም በጣም አስደናቂ አስደናቂ ነገሮች ናቸው። እነ እያሱ ካሸነፏቸው ሰላሳ አንድ ነገስታት መካከል የመጀመሪያው ቅጥር ግዙፍ ቅጥር የነበረበት ኢያሪኮ የወደቀው በመለከት ድምፅ ነው። እነ ጌዴዎን በጣም ብዛት ያላቸው እንደ አንበጣ የብዙ ምድያማውያንን የምስራቅ ሰዎችን ያሸነፉት በዚሁ ድምፅ ነው እና መለከት በእስራኤል ዘመን ለ ጦርነት ትልቅ ቦታ ነበረው። እሺ፣ ሁለተኛ ሁለተኛ መለከት በበዓልን ለማክበር ይነፋል። በዓል ለማክበር ይነፋል። እንዲህ ይላል እዚሁ ምዕራፍ አስር ላይ ታገኛላችሁ ዘኍልቍ። በደስታችሁ ቀን በበዓላታችሁ ዘመን በወር መባቻ በሚቃጠል መስዋዕታችሁ ላይ መለከት ንፉ። እርሱም በአምላካችሁ ፊት ለመታሰቢያ ይሆናል። በበዓላት ዘመን ይሄ መለከት ይነፋል እና እነሱ ብዙ በዓል አላቸው። የዳስ በዓል፣ የፋሲካ በዓል፣ የቂጣ በዓል፣ የሰንበት በዓል፣ ኢዮቤልዩ በዓል እያለ በዓሎቻቸው ይቀጥላሉ። ሁሉንም አናይም ግን በዚህ በዮቤልዩ በዓላቸው ጊዜ በመለከት ድምፅ ከምድር ሁሉ ይሰበሰባሉ። የተሸጠ ባሪያም ከሩቅ ሀገር ይመጣል። በራሱ ላይ እኔ ነጻ ወጥቻለሁ ብሎ ምድሩ ላይ በዓል ለእግዚአብሔር ያደርጋል። ምድር ታርፋለች፣ እንስሶች ያርፋሉ። ሁሉ በእረፍት የተሞላ ነው። ለምን? እረፍትን ከራሱ ከአምላካችን ስለተማሩ። እንግዲህ አምላካችን ስድስት ቀን ሰርቶ ሰባተኛውን ቀን አረፈ ይላል፣ ሰውም ማረፍ እንዳለበት። ግን ለእስራኤል ይሄ እረፍት የሚታወጀው በመለከት ድምፅ ነው። ደግሞ የሚያደርጉት የሚያርፉት በደስታ እንጂ በጭንቅ አይደለም። ደስ ብሏቸው ያርፋሉ። ስለዚህ ከዚህ ምን እንማራለን? ማረፍ የእግዚአብሔር ፕሮግራም ነው። አሁን እኛ አንዳንዴ በማስታወቂያ እናርፋለን። እንደውም አሁን አሁን መዘምራን በአቴንዳንስ ያርፋሉ። አንዳንድ ነገሮች ካልቀረቡ ማረፍ አይሆንልንም። እንደውንዱ እንደ ተንቀሸቀሽ ነው ምድር ላይ የምንኖረው። እሱ ትክክለኛ አካሄድ አይደለም። በተለይ ለእግዚአብሔር ሰዎች ማረፍ በዓል ነው፣ ለእግዚአብሔር በዓል ነው። ካላረፍን ድምፁን ካልሰማን በህይወታችን አዳዲስ ነገሮች ሊመጡ አይችሉም። ሰው እየሄደ አታስተምሩትም። ሰው እየተንቀሳቀሰ አታስተምሩትም። ሲያርፍና እግዚአብሔር ቤት ሲገኝ ነው ሊማር የሚችለው። እሺ ሦስተኛ ሦስተኛ፣ በታቦቱ ፊት መለከት ይነፋል። በታቦቱ ፊት ታቦቱ ባለበት ሁሉ የመለከት ድምፅ ይሰማል። ይህም የእግዚአብሔር መገኘትና መለከት ፈጽመው አይለያዩ የእግዚአብሔር መገኘትና መለከት ፈጽመው አይለያዩም። በመካከላቸው ደግሞ ቀጥተኛ ግንኙነት አለ። በታቦቱ ፊት እንግዲህ አስተውሉ፣ መቅደሱ አለ፣ መቅደሱ ውስጥ ታቦቱ አለ። የእግዚአብሔር መገኘትና መለከት ፈጽመው ስለማይለያዩ በእግዚአብሔር ቤት ውስጥ የመለከት ድምፅ ሰማላችሁ። በኋላ እናየዋለን። በጣም ብዙ ሺህ መለከት ነፊዎች እንዳሉ በኋላ እናየዋለን። ግን በዚህ መሃል አንድ ታሪክ ላሳያችሁ። የዘጠና ስድስት ዓመት ዕድሜ የነበረው ሐዋርያው ዮሐንስ ፍጥሞ የምትባል ደሴት ወስደው ጣሉት። በውሃ የተከበበ ማምለጥ የማይችልበት ይብላ ይጠጣ ይኑር መቼ ይመልሱት ይሄ ሁሉ አይታወቅም። እና እኛ ከተማ ውስጥ ማኪያቶ እየጠጣን የማንለውን ነገር እሱ እዛ ሆኖ አንድ ነገር አለ፣ በጌታ ቀን በመንፈስ ነበርኩ አለ። እዚያ አይመችም ነገሩ ግን መለከትና እግዚአብሔር ማይለያዩ እንደሆኑ የገባው ሰው ስለሆነ በጌታ ቀን በመንፈስ ነበርኩ ይልና፣ የሚገርም ቃል ይናገራል። ከኋላዬ የመለከት ድምፅ ሰማሁ ይላል። ከኋላዬ የመለከት ድምፅ ሰማሁ። አሁን ቅድም ብያለው መለከትና እግዚአብሔር የሚለያዩ አይደሉም። መለከት አለ ማለት እግዚአብሔር አለ ማለት ነው። ስለዚህ አሁን ሐዋርያው ዮሐንስ ተረጋጋ ተረጋጋ፣ እጁን አንስቶ መጽሐፍ ጀመረ። ለምን እርግጠኛ በመሆኑ እግዚአብሔር ከኔ ጋራ ነው። እዚህ ቦታ እግዚአብሔር ከኔ ጋር ነው ብሎ ድምፁን እየሰማ ሀያ ሁለት ምዕራፎች የሚገርም ነው ለትርጉም ለእኛ የሚያስቸግሩን በሬፈረንሶች ካልሆነ በስተቀር አንዳንዱ ከበድ ያለ ቋንቋ የመጨረሻው ከባድ ከእግዚአብሔር ቃል ላይ ያለውን የራዕይን መጽሐፍ ጻፈልን የት ሆኖ ፍጥሞ ደሴት ላይ ባገኘው ድምፅ ተነስቶ ይህንን አድረግ። አሁን በምድር ላይ በጣም ብዙ ድምፆች አሉ። ድምፆች ሁሉ ድምፆች አይደሉም። ሁሉን እንድንሰማ አይደለም፣ ለይተን እንድንሰማ። ሁላችንንም እግዚአብሔር ይርዳን። እንዳልኳችሁ እንግዲህ አሁን እያጠናን ያለነው መለከት በታቦቱ ፊት መነፋትን ነው። እዚህ ጋር አራት ሺህ ለምስጋና የተሰሩ የዜማ ዕቃዎች እግዚአብሔርን የሚያመሰግኑበት የመለከት ዕቃ አለ። እስኪ ይታያችሁ፣ አራት ሺህ የሚያህሉ ሌዋውያን ካህናት ለመግባት ወደሚያስፈራው ቅድስተ ቅዱሳን በፈረቃ ገብተው ታቦቱ ፊት ሙዚቃ ሲጫወቱ አለመቀሰፋቸው እግዚአብሔር በትክክል ሙዚቃን እንደሚወድ የሚያመለክት ነገር ነው እዚህ ቦታ የምናየው። ግን ጥንቃቄ ግን ያስፈልጋል። እነዚህ አራት ሺህ መለከት የሚነፉ ካህናት እዛ ቅድስተ ቅዱሳን ውስጥ ገብተው መውጣታቸው አስደናቂና አስገራሚ ነው እንደው ባጭር ቃል። በዚህ ዘመን ያለን ሰዎች እዚህ ቦታ ገብተን እንወጣ ይሆን? እዚህ ዘመን ላይ ያለን ሙዚቀኞች ገብተን መውጣት እንችል ይሆን? ለእናንተ ጥያቄውን እተዋለሁ። አራተኛውንና የመጨረሻውን እኔ እናንጨርስ። አራተኛ፣ ህዝብ ለመሰብሰብ ይሄ መለከት ይነፋል። ዘሁልቁ አሥራ አራት ላይ ታገኛላችሁ። ሁለት አይነት መለከት ነው ያሉት ያለው። ሁለቱ መለከት በተነፉ ጊዜ ማህበሩ ሁሉ ወደ አንተ ይሰብሰብ፣ ወደ መገናኛው ድንኳን። አንድ መለከት ሲነፋ ታላላቆቹ የእስራኤል አላፍ አለቆቹ ወደ አንተ ይሰብሰቡ። አሁን ሁለቱን ለይተን እናጠናቸዋለን። የመጀመሪያው ሁለት መለከት ለተራው ህዝብ ነው። ያው እንግዲህ ሙሴ ስድስት መቶ ሺህ ህዝብ ነው የሚመራው። ሁልጊዜ ግን አይሄዱም፣ ይቆማሉ። ምክር ሊሆን ይችላል፣ ተግሳጽ ሊሆን ይችላል፣ የእግዚአብሔርን ቃል ሊነግራቸው ሊሆን ይችላል፣ እኒዳ ኒድ ለማለት ሊሆን ይችላል። ግን ወደ መገናኛው ድንኳን ተራው ህዝብ ወደ ሙሴ የራሱን ሁለት መለከት ሲነፋ ስራውን አቁሞ ቶሎ ወደ ሙሴ ይሄዳል። ለምሳሌ የምትፈጨዋ የምትፈጨውን አቁማ ወደ ሙሴት ትሰበሰባለች። ወይም የምታቦካው ወይ ከብት የሚያግደው ግን የራሳቸውን መለከት በጥንቃቄ ይሰማሉ። በጥንቃቄ እየሰሙ ይሰራሉ። እሺ ሁለተኛዎቹን እንመልከት። ሁለተኛዎቹ የእስራኤል አእላፍ አለቆች ይላቸዋል። ለእነሱ የተሰጠው መለከት አንድ ነው። ለዛ ለህዝቡ ሁለት ነው። ይሄኛውን ደግሞ እኔ እነዚህ የእስራኤል አላፍ አለቆች የተባሉ አንድ መለከት የሚነፋላቸው እና ወደ ሙሴ የሚሰበሰቡ ከሙሴ በታች ሆነው የሚረዱት ናቸው። ግን እነሱም መለከት ድምፁን፣ አንድ መለከት መነፋቱን ሚስ አያደርጉ በጣም በጥንቃቄ ነው ስራ ይሠራሉ ግን ቶሎ የነሱ መለከት ሲነፋ የተራውን ህዝብ መለከት አይሻሙ ይሄዳሉ ወደ ሙሴ። ይሄ በተበታተነ ስፍራ ላይ ያለን ህዝብ ለመሰብሰብ ሙሴ የሰራቸው ሁለት መለከቶች ጥያቄ ይፈጥራሉ። ይሄ ሁሉ ሺህ ህዝብ እንዴት እንዴት ሆኖ ነው ወደ ሙሴ የሚሰበሰበው በዚህ በጠፍ ሜዳ ላይ ያለ አንድ ሀገር እንዴት ይህንን መለከት ድምፅ ይሰማል፣ ልትሉ ትችላላችሁ። መባልም አለበት በአጭር ቃል መለከቱ ጉልበታም ነው፣ አቅም አለው። አቅሙን በሁለት ጥቅሶች ላሳያችሁ። እሱም ጥቅሶቹን ከመናገር በፊት አንድ ነገር ልንገራችሁ። ጌታ ሲመጣ ለመቀበል ያው መለከት ነው። ሙታንና ሕያዋን በያሉበት ይጠራሉ። የድምፁ ጉልበት ለዘመናት ምድር ውስጥ የተረሱትንም እንኳን ብድግ የማድረግ አቅምና ጉልበት አለው። ሺህ ብዙ ሺህ ዓመታት የተረሱ ምድር ውስጥ ይህንን የመለከት ድምፅ ይሰማሉ። በዚህ ሁለት ጥቅስ ላረጋግጥላችሁ። የመጀመሪያው አንድ ቆሮንቶስ 15 52 ላይ እንዲህ ይላል፣ እንሆ አንድ ምስጢር ነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ፣ እስቲ እየሰማችሁኝ ያላችሁ ከኔ ጋር በሉ፣ የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን መለከት ይነፋል። ሙታን ይሰበሰባል፣ የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። መለከቱ በጣም ብዙ የሚሰራቸው ኃይልና አቅም አለው። ሁለተኛውን ጥቅስ ስለንገራችሁ አንዳንድ ተሰሎንቄ አራት አስራ ስድስት ላይ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት፣ ይህንንም ከኔ ጋር በሉ፣ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድመው ይነሳሉ። ከዛም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከነሱ ጋር በደመና እንነጠቃለን እንዲሁ ሁሉ ጊዜ ከጌታ ጋር እንሆናለን። እስራኤል በሙሴ ፊት በመለከት ድምፅ እንደሚሰበሰብ እኛ በጌታ ፊት በመለከት ድምፅ እንሰበሰባለን። ፍጻሜያችንን እግዚአብሔር ያሳምረው። ግን አሁን ምድር ላይ ነው ያለ ነው፣ ችግሩን ልናገርና ወደ መጨረሱ አካባቢ ልምጣ። ችግሩ አሁን ሰው ሁሉ ያመነው ማለት ነው ከምድር ማህፀን ጋር እየተጣበቀበት ጊዜ ነው። ይሄም አይካድ። በእውቀት ሰበብ፣ በስልጣኔ ሰበብ፣ በትምህርት ሰበብ፣ በእድገት ሰበብ፣ በእነዚህ ሰበቦች ሰው ከምድር ጋር እየተጣበቀበት ጊዜ ነው። በተለይ ቅዱሳን በዚህ ቃል መሠረት ከዚህ ምድር መላቀቅ መቻል አለብን። የእኛ ነገር የሚያልቀው የሚፈጸመው ድንገት በሚነፋው መለከት ነው። እንደውም ሁኔታው ይነግረናል። በአራቱ ማዕዘን መላእክት ቆመው ይህንን የመጨረሻ መለከት ሊነፉ የተዘጋጀበት ጊዜ ያለ ነው። ሁኔታው አትሞስፌሩ የሚነግረን እኛ የእግዚአብሔር ሰዎች ይህንን ቃል የሰማን እግዚአብሔር ይርዳን መለከቱን ድምፅ እንድንሰማ በሌሎች ነገሮች ጆሯችን እንዳይደፈን እንደ ዮሐንስ የመለከቱን ድምፅ እንደሰማ እኛም እንድንሰማ እግዚአብሔር ሁላችንን ይርዳን። ቅርብ ጊዜ አንድ እዚያ ኢትዮጵያ ውስጥ እያለ ያሳደኩት አንዴ ሶሎ ዘማሪ ገብረ መድን ነበር ምንለው የምንለው ድሮ አሁን በጂኤምኤም ቴሌቪዥን ያስተምርሃል። ብስራት ታደሰ ስሙ ተለውጦ ነው። እኔ በድሮ ስሙ ነው የጠራሁትና አሜሪካ ተገናኘን፣ የዛሬ ዓመት አካባቢ ነው። እና እንዲህ አለኝ፣ አንድ ከባድ ነገር ህልም አየሁ ጋሽ ደቤ ብሎን ነገረኝ። ምንድን ነው ህልሙ? ጌታ ኢየሱስ ክርስቶስ ከቅዱሳኑ ጋር ከሰማይ ወደታች ታች ይወርዳል። ወደ ታች እየወረዱ ያሉ ቅዱሳኑ ግን ፊታቸው አዝኗል፣ ደስ አልተሰኙም። እንግዲያው ከኛ ጋር ሲገናኙ ደስ ብሏቸው ፈካ ብለው ሊቀበሉ ይገባ ነበረ። ግን አዝነዋል አለ እነዚህ አሁን ወደ ታች የምንመለከታቸው የእግዚአብሔር ህዝቦች ወደ ላይ ይመጡ ይሆን? ወደ እኛ ሁኔታችንን አይተው ነው ያዘኑት። ከምድር ማዕፀን ጋር መጣበቃችን፣ ወደ ላይ የሚነጠቅ ነገር እንደሌለን፣ ምድር እንደያዘችን አስበው ነው የሚያዝኑት። ይሄንን አየሁ እኔ፣ መጀመሪያ ደነገጥኳል። ቤተሰቤ ላይ ነው መጀመሪያ የሠራሁት አለ። ይህን ነገር ቤተሰቤን አስጠነቀቅኩ፣ አስተማርኩ አለ። ስለዚህ ጌታ ኢየሱስ ክርስቶስ ሊመጣ ነው፣ መለከትም ሊነፋ ነው። እግዚአብሔር ሁላችንንም ያስበን። ጌታ ይባርካችሁ። ትምህርታችንን እንቀጥላለን። ተባረኩ። እዚህ ላይ ያቆማለሁ።